የምግብ ሉዓላዊነትን ለማረጋገጥና ና የኢኮኖሚ እድገትን ለማስመዝገብ ከፍተኛ አስተዋጽኦ አለው የተባለው የሌማት ትሩፋት በቅርብ ዓመታት መጀመሩ ይታወሳል። የሌማት ትሩፋት ስንል እንግዲህ እንደ ስጋ፣ እንቁላል፣ ማርና ወተት ምርቶች ተትረፍርፈው በገበያው እንዲገኙ በማድረግ ሰዎች በምግብ እራሳቸውን እንዲችሉ አልፎም ተርፎም ደግሞ ኢኮኖሚያቸውን ከፍ እንዲያደርጉ የሚረዱ ናቸው። ይህንን የሌማት ትሩፋት በ ባ ቦታ እንዲሁም ደግሞ ማንኛውም ሰው በአካባቢው ሊሰራው የሚችል እንደሆነ ይታወቃል። ይህ እንዲሆነና ከፍተኛ የሆነ ውጤት እንዲመጣ ደግሞ መንግስት ልዩ ትኩረት ሰጥቶት እየተሰራ ይገኛል። በዚህም እንስሳትን ከማዳቀል ወይም ደግሞ ልዩ ዝርያዎችን ወደ ሀገር ውስጥ ከማስገባት ጀምሮ የተለያዩ ድጋፎችን እያደረገ ይገኛል። በእስካሁኑ የሌማት ትሩፋት ውጤት ጥሩ ውጤት የተገኘ ሲሆን ወደፊት ከዚህ የተሻለ ውጤት እንዲገኝም በቴክኖሎጂና በእውቀት የታገዘ እንዲሆን እየተሰራ ይገኛል። እኛም በአዲስ ቀን የሀገር ጉዳይ አድርገነዋል። ይህንንና ሌሎች መረጃዎችን በኢቢሲ የዶት ስትሪም የማህበራዊ የትስስር ገጽ ላይ መከታተል ትችላላችሁ።